ብለነው ብለነው የተውነውን ነገር ባሏ ዛሬ ሰምቶ ታንቆ ሊሞት ነበር የሚባል አባባል አለና ገና መንግስት መሬት ላይ ሳያወርድ እዚህ ፌደራል መጥተው የአማራ ክልል ባለስልጣናት ከፌደራል መንግስት ጋር ተነጋግረው አማራ ክልል ሂደው ገና ተግባራዊ ሳያደርጉ ከአዳራሽ ሳይወጡ ለነዛ አሸባሪዎች ይደርሳቸው ነበረ። መስጊድ ድረስ ገብተው ምሽግ ገንብተው ንጹሐን አሊሞችንና ኢማሞችን ገለው እስከሚወጡ ድረስ የአካባቢ ፖሊስ ምን ይሰራል የወረዳው ኃላፊ ምን ይሰራል የዞንና የቀበሌ አመራሮች እንዴት ነው መናበብ የማይችሉት እዛው መንግስት ውስጥ ሆነው ለነዚህ ሰዎች ወደ ብሔራቸው ጎጥ ውስጥ ገብተው በአንድ እጅ ከመንግስት ጋር በአንድ እጃቸው ከአሸባሪ ጋር የሚሰሩ መንግስት መዋቅር ውስጥ ያሉ ሰዎች እንዳሉ ይታወቃል ነገር ግን ያለ አንድ ምክንያት ይህ አሸባሪ ቡድን ትንፋሽ አግኝቶ እስከዛሬ ሊቆይ አልቻለም ነው የእኛ ጥያቄ የክልሉ የመንግስት መዋቅር ውስጥ ለክልሉ ከአሸባሪው ጋር የሚሰሩ የመንግስት አካላት ባይኖሩ አሁን ወታደሮች ዩኒፎርም ለብሰው ውጊያ መሃል ሆነው ቪዲዮ ሲቀርጹ ያለ ይሄ ሎኬሽን ጥቆማ ነው። አንድም ትሬስ ይደረጋል። ያ በሚቀረጸው ቪዲዮ አካባቢው፣ ሎኬሽኑ ትሬስ ይደረጋል። ሁለት ዓመት ተጠበቀ። ሁለት ዓመት ሙሉ እኔ በጣም የሚደንቀኝ ነገር አንድ የፋኑ አመራር በቁጥጥር ስር አሏል። አንድ የፋኖ አመራር ተሰዋስ ይባላል፣ ሰማን። እንደ አንድ ዜጋ ግን መከላከያ ሰራዊት የሚከፍለውን ዋጋ የሚያበላሹ እና የሚያቆሽሹ ዜጎች ደግሞ ካሉ መጥራት አለበት። ይህን የሚያጠራበት ወንፊት መንግስት ያስፈልገዋል ባይ ነኝ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሸወርቅ አሰፋ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 መሆን መልቲ ሚዲያን ላይክ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት ይጋብዛለሁ። እንግዲህ አብን በመግለጫው እንደገለጸው ለሁለት ዓመታት ያክል ፋኖ የሚባለው ታጣቂ ቡድን ባስነሳው የእርስ በርስ የትጥቅ ትግል ምክንያት ፋኖ የሚባለው ታጣቂ ቡድን ባስነሳው የትጥቅ ትግል ምክንያት አማራ ክልል ላይ ለሁለት ዓመት ያክል ህዝቡ ሰላም አጥቶ እየኖረን ያለው በህዝባችን ላይ ለሁለት ዓመት የዘለቀ መከራና ግፍ እየደረሰበት ነው ያለው ይላሉ። ይህንን ችግር ከሚመለከታቸው አካላት ጋር እየተወያየን የክልሉን ሁኔታ ለማስገንዘብም ብዙ ሙከራዎችን ስናደርግ ቆይተናል ይላል። ነገር ግን አሁን ባለንበት ሁኔታ የክልሉ የጸጥታ ሁኔታ ከጊዜ ወደ ጊዜ እየተባባሰ ህዝቡም ደግሞ ሰላም እያጣ የሚኖርበት ጊዜ እየተራዘመ ያለበት ሁኔታ ነው ያለው ይላል። በዚህም ምክንያት እገታ፣ ዝርፊያ፣ ግድያ እና የተለያዩ ሁኔታዎች በአማራ ክልል ሰማይ ስር ህዝቡ ላይ መከራ እያወረዱ ነው ያለው የሚል መግለጫ ነው ያወጣው። በግብታዊነትና በጠላት መንገድ መሪነት በተሳሳተ እሳቤ ግብታዊ በሆነ መንገድ ባልተጠና ባልታሰበበት ይሄ ነው የሚባል ምክንያት በሌለው በዛም ላይ ሲደረብ ደግሞ ለጠላት መንገድ መሪ ሆኖ የትጥቅ ትግል የጀመረው ይሄ ፋኖ ነው የሚባል አሸባሪ ቡድን። አሸባሪ የሚለውን በኮቴሽን ውስጥ አርጉልኝ። እኔ ነኝ አሸባሪ የሚለው፣ አብን በመግለጫው አሸባሪ ሲል አልገለጸም። ነገር ግን ይሄ ታጣቂ ኃይል በግብታዊነትና ለጠላት መንገድ መሪ ለመሆን ፈቅዶ በጀመረው የትጥቅ ትግል ምክንያት የአማራ ህዝብ ላይ ፖለቲካዊ፣ ማህበራዊ፣ እንዲሁም ኢኮኖሚያዊ ቀውስ እያደረሰበት ያለበት ሁኔታ እንዳለ እንዲሁም ትምህርት ቤቶች ለረጅም ጊዜ ለሁለት ዓመት ያክል መቋረጣቸውን ተማሪዎች ትምህርት ቤት እየሄዱ እንዳልሆነ በዛም ላይ ደግሞ ነጋዴው በስነስርዓት ንግዱን የንግድ እንቅስቃሴውን ማካሄድ እንዳልቻለ በዚህም ማህበረሰቡ የሚፈልጋቸውን ግብአቶችና እንዲሁም የተሳለጠ የንግድ አገልግሎትና ስርዓት እንዳይኖር ይሄ ታጣቂ ቡድን እየረበሸና እያስተጓጎለ መሆኑን ከዛም ሲያልፍ የባለሀብቶች ንብረት እየወደመ እየተዘረፈ እንዲሁም በእገታ ምክንያት ገንዘብ አምጡ እየተባሉ በጣም ብዙ ምስቅርቅል በአማራ ክልል ሰማይ ስር እየደረሰ መሆኑን በዚህ ደረጃ ነው የገለጸው። የአማራ ብሔራዊ ንቅናቄ አብን እየሄደበት ያለውን የፖለቲካ እንቅስቃሴ ወይም የሰለጠነ የሀሳብ ፖለቲካ የሚባለውን መድረክ ተከትሎ ከመንግስት ጋር አብሮ ሆኖ ልዩነቱን እንደ ልዩነት ይዞ አንድ ላይ ሊያሰሯቸው ለሀገር ሊጠቅም በሚችል መንገድ ደግሞ ለሀገር የሚጠበቅባቸውን አስተዋጽኦ እያበረከቱ ያሉ ስልጡን ወጣት መሪዎች በመሆናቸው የሚሄዱበትን የፖለቲካ መድረክ ሳላደንቅ አላልፍም። እንደ መሆን መልቲ ሚዲያ ማለት ነው። ነገር ግን አሁን አብን ያነሳቸው በአማራ ክልል ላይ ተፈጸሙ እየተፈጸሙ ነው የተባሉ ችግሮች አሁን እንደ አዲስ የሚወራ ነገር አይደለም። ሲጀመር ጀምሮ የአሸባሪ ቡድን ሲያደርገው የነበረና የቀጠለ ድርጊት እንደመሆኑ መጠን የሆነ ብለነው ብለነው የተውነውን ነገር ባሏ ዛሬ ሰምቶ ታንቆ ሊሞት ነበር የሚባል አባባል አለና ዛሬ አይደለም፣ ከሁለት ዓመት በኋላ አሁን እዚህ ደርሶ ባለበት ሁኔታ ሳይሆን ገና ሲጀመር ጀምሮ ይሄ ቡድን አሸባሪ ነው። በዘር በብሔር ተደራጅቶ የሆነ ማህበረሰብን ነፃ አወጣለሁ ብሎ የሚመጣ ታጣቂ ቡድን ለህዝቡ ምንም አይነት የሚፈይደው ነገር የሌለ ከመሆኑም በላይ የሚጨቁነው የሚዘርፈው፣ የሚገድለውና የሚያሰቃየው መጀመሪያ የወጣበትን ማህበረሰብ ነው። ይህንን ቡድን በእንጭጩ መቅጨት ይገባል ብለን ስንናገር ያኔ ዘረኝነትና ብሔርተኝነት ፋሽን የመሰላቸው የፋኖ ተከታዮች ሲሳለቁ ነበረ። ነገር ግን ዛሬ ፋኖ የደረሰበትን ሁኔታ ስንመለከት፣ አሁን አብንም ያወጣውን መግለጫ ስንመለከት አብን ያወጣው መግለጫ ላይ ምንም ስህተት የለውም ሲጀመር ጀምሮ የነበረ ነው ነው እንጂ አሁንም ይሄ ፋኖ የሚባል ቡድን አጠናክሮ ዝርፊያውን፣ ግድያውን፣ እገታውን እንደቀጠለ ምንም የሚያጠያይቅ ነገር አይደለም። ነገር ግን ያኔ ከሁለት ዓመት በፊት የአማራ ህዝብ ነፃ አውጪ ነኝ ብሎ ይሄ አሸባሪ ቡድን ወደ ጫካ ከገባበት ጊዜ ጀምሮ ስንናገር የነበርን ሰዎች ይሄ ቡድን ከሸኔና ከህወሀት ተለይቶ ሊታይ የሚችልበት ምክንያት የለም። ሸኔም የኦሮሞን ነፃ አውጪ አወጣለሁ ብሎ ኦነግም ማለት ነው ኦነግም ከዛ ተገንጥሎ የኦነግ ቅርንጫፍ የሆነው ታጣቂው ሸኔ የሚባለው ቡድንም፣ ህወሓትም፣ የትኛውም የዘረኝነት በዘረኝነት የተደራጀ ቡድን መጀመሪያ የሚገድለው የሚዘርፈው የሚያሰቃየው የራሱ ማህበረሰብ ነው። ፋኖ ነው ማለት የአማራ ክልሉ ሸኔ ነው ብለን ስንናገር አይ ነፃ አውጪ ነው እያሉ ሲሳለቁ የነበሩ ሰዎች አሉ። አሁንም በኮቴሽን ውስጥ ይህንን አሸባሪ ቡድን ነፃ አውጪ ነው ብለው የሚያምኑ የሚከተሉ የድኩማኖች ስብስብም አለ። አሁንም እየሆነ ያለውን ነገር እንኳን አናላይዝ አርጎ ከሁለት ዓመት በኋላ እነዚህ ሰዎች እያደረጉ ያሉትን በዚህ ደረጃ የአማራ ህዝብ ላይ እያደረሱ ያሉትን ግፍና በደል ሲመለከት ነጻውጭ ነው ያልነው እንዴት እኛን ወደ ባርነት ያስገባናል? ብለው ብዙ ከካምፑ ከፋኖ የድጋፍ ካምፕ ያፈነገጡ ወደ ኢትዮጵያዊነታቸው የመጡ እንዲሁም ደግሞ አይ ይቅርብኝ ብለው በራሳቸው መንገድ ከፖለቲካ ወጥተው ከድጋፍም ከምንም እየኖሩ ያሉ ሰዎች እንዳሉ ቢሆንም አሁንም ግን ይህን ጽንፈኛ ቡድን የሚደግፉ የዘረኛ ቡድን ተከታዮች አሁንም አሉ። ኦነግና ህወሃት ሸኔና ህወሃት ሲከሽፍባቸው የዘረኝነት ፖለቲካ የአማራን የዘረኝነት ፖለቲካ ይዘው የተነሱ የዘረኝነት ፖለቲካ ፋሽን አራማጆች ተጠያቂዎቹ በመጀመሪያ ደረጃ ይህን ቡድን የሚደግፉ ሰዎች ናቸውና ሲጀመር ጀምሮ የምንለው ነገር ነው። አብን ዛሬ የተናገረው ሲቀጥል ይህን ጉዳይ ያባባሱ አማራ ህዝብ ላይ እየወረደ ያለውን ግፍና መከራ እያባባሱ ያሉ ብሎ የጠቀሳቸው ሶስት አካላት አሉ። በመጀመሪያ ደረጃ ራሳቸውን ብቸኛ የህዝብ ተወካዮች አድርገው የህዝብ ወኪሎች አድርገው የአማራ ህዝብ ተቆርቋሪዎች ወኪሎች እውቅና የተሰጣቸው ስለ አማራ ህዝብ የሚመለከተን እኛ ብቻ ነን ብለው ራሳቸውን የሰየሙ ግለሰቦችና ቡድኖች አሉ ይላል አብን በመግለጫ። ግለሰቦቹ እነማን ናቸው? በኦሮሞ በኩልም ያሉት በኦሮሞ ነጻ አውጪ በኩልም ያሉት በፋኖ ነጻ አውጪ ነን በሚሉ በኩልም ያሉት ህወሓትም ጎራ ያሉትን ሰዎች ብንመለከታቸው ሶስቱም ተናበው የሚሰሩ ሰዎች ናቸው። እነዚህ ግለሰቦች የተባሉ ሰዎች እንግዲህ አንድ ባንድ ነጥራቸው ከተባለ የተወሰኑትን ዋና ዋና የሚባሉትን የዘረኛ ቡድን ቁንጮ የሚባሉትን ሰዎች ማለት ነው። አንደኛ ልደቱ አያሌው አለ። ከዛ ጀዋር መሐመድ፣ አንዳርጋቸው ጽጌ፣ ነአምን ዘለቀ፣ ደረጃ ሀብተወልድ፣ እነ መሳይ መኮንንና እና ነፋሲ ሌን ያለም እነዚህ ሁሉ ሰዎች እንደ ግለሰብ የአማራን ብሔርተኝነት በማቀንቀንና በማባባስ የሚጠየቁ ወይም የሚጠቀሱ ሰዎች ናቸው። ሌሎችም በእነዚህ ሰዎች ዙሪያ ላይ ያሉት ነገዱ አንዳርጋቸውን ሁሉ ጨምሮ ማለት ነው። በቡድን ደረጃ የምናንሳቸው ካልን የእነዚሁ ግለሰቦች ስብስብ ነው የሚሆነው። በአማራ ክልል እየተደረገ ያለውን የትጥቅ ትግል ከሚያባብሱ ቡድኖች መካከል የተባለው ሸኔ፣ ኦነግ፣ ህወሓት፣ ከዛ ፋኖ የሚባለው ራሱ ከዛ ከጀርባ ሆኖ ደግሞ ዘረኞችንና አሸባሪዎችን በመፈልፈል የሚታወቀው ኢሳያስ አፈወርቂና ሻዕቢያ የሚባለው ቡድን እነዚህ ናቸው። ቡድኖቹ እነ ጆዋረንም እንደ ግለሰብ ጥቀስ፣ ልደቱን ምናምን ላይ የጠቀስኳቸውን እነዚህን አንድ ላይ ይዘህ ሻዕቢያ እንደ ቡድን አደራጅቶም የሚያሰማራቸውን ፋኖ፣ ሸኔ፣ ህውሃት የምትላቸውን ይዘህ እነዚህ ሰዎች አላማቸውን አንድና አንድ ብለው ያለ ጥርጥር ያለ ማመንታት ነግረውናል። በኢትዮጵያ ሰማይ ስር እልቂትን ማንገስ ብጥብጥና ረብሻን በህዝባዊ እንቢተኝነት በኢትዮጵያ ሰማይ ስር ማምጣት ኢትዮጵያን ማፍረስ ካልተቻለ ደግሞ የደከመች ለራሷ መብት ማትቆም የራሷን ሀብት መጠቀም የማትችል ደካማ ሀገር መፍጠር ዋና አላማቸው መሆኑን ራሳቸው በአንደበታቸው ሲናገሩ ሰምተናል። እነ ልደቷ እያለ እኮ ሶስት አራት ሀገር ሁነን ተበታትነን እንኳን መኖር ብንችል ጥሩ ነው እያሉ ለኢትዮጵያ ህዝብ የሚመኙለትን እልቂትና የርስበርስ ብጥብጥ ድግስ ራሳቸው ባንደበታቸው ነው እየነገሩን ያሉት። ስለዚህ ከነዚህ ሰዎች የምንጠብቀው ነገር የለም። ከዝንብ ማር የሚጠብቅ ሰው የለም፣ የፋኖ ደጋፊ ወይ የሸኔ ደጋፊ ካልሆነ በስተቀር። ከነልደቱ፣ ከነጀዋር፣ ከህውሀትና ከሸኔ ፋኖን ጨምሮ ከነሱ ጠብ የሚል ጠቃሚ ነገር ይኖራል ብሎ የሚጠብቅ ሰው ካለ ይሄ የተሳሳተ አካሄድ ነው። ራሳቸው ነግረውናል፣ ኢትዮጵያን ማዳከም ከቻልን ማፍረስ አላማችን ነው ብሎ ነግረውናል። ስለዚህ እነዚህ ሰዎች እንደሚያባብሱ ከታወቀ መፍትሄው ምንድነው የሚለው ላይ ነው መነጋገር ያለ። ወደ መፍትሄው ከመሄዳችን በፊት ግን በቀጣይነት በሁለተኛ ደረጃነት ይህንን ችግር የሚያባብሱ ሰዎች ናቸው ወይም አካላት ናቸው ብሎ የሚጠቅሳቸው ሰዎች የጦርነት ኢኮኖሚ ተዋናዮች ናቸው ይላል። የጦርነት ኢኮኖሚ ተዋናዮች ማለት ጦርነትን በመደገስ ትርፍ የሚያተርፉ መሳሪያ በመሸጥ የራሳቸውን የፖለቲካ አላማ ለማስፈጸም የእርስ በርስ ግጭትን በማካሄድ በአካባቢው በቀጠናው ሰላም እንዳይኖር የሚሰሩት እነ ሻእቢያ እና ህወሓትን ጨምሮ የተለያዩ የኢትዮጵያ ታሪካዊ ጠላቶች፣ ግብፅ እና አውሮፓውያንን ጨምሮ ወዳጆች ወዳጅ ሀገሮች እንዳሉ ሆነው ነው ማለት ነው። እነዚህ ታሪካዊ ጠላቶች የሚባሉ ሰዎች በሙሉ በጦርነት የሚያተርፉ እስከሆኑ ድረስ፣ እነዚህ አካላት ከላይ የጠቀስናቸው ናቸው። የጦርነት ኢኮኖሚ ተዋናዮች ማለት እነዚህ ናቸው። ህገወጥ ንግድ ውስጥ የሚሰማራ ከማህበረሰቡ አቅርቦት እንዳይቀርብ የሚደብቅ ነጋዴ ከተመን በላይ ወይም ደግሞ ያላግባብ ለመክበር ከሚገባው በላይ ትርፍ ለማትረፍ ከመመኘት የተነሳ ህገወጥ ወይም ያላግባብ የሆነ የዋጋ ጭማሪ የሚያደርግ ነጋዴ፣ ከህገወጦቹ፣ ከአሸባሪዎቹ ከጠላት ጋር እየተመሳጠረ የብላክ ማርኬትን የሚያስፋፋ የመሳሪያ ዝውውርን የሚያስፋፋ ህገወጥ የሰዎች ዝውውርን የሚያካሄድ እነዚህ ሁሉ ሰዎች ከነ ጀዋር መሐመድ እና ከነ ህወሃት ካምፕ ውስጥ ሊወጡ አይችሉም እና የጦርነት ኢኮኖሚ ተዋናዮች ያላቸው እና እንዲሁም ራሳቸውን ብቸኛ የአማራ ህዝብ ወኪል አድርገው የሚቆጥሩ ሰዎች ያላቸው ከነዚህ ስብስቦች ውስጥ ሊወጣ አይችልም እና በሶስተኛ ደረጃ በሶስተኛ ደረጃ የሚጠቅሰው የአብን መግለጫ ላይ ማለት ነው። በሶስተኛ ደረጃ የክልሉን ሰላም እያባባሱ ይሄ ግጭት መፍትሄ እንዳያገኝ አሸባሪዎቹ በቁጥጥር ስር እንዳይውሉ ወይ እንዳይደመሰሱ ነገሮችን እያባባሰ ያለው አንደኛ በመንግስት መዋቅር ውስጥ በፌዴራልም በክልልም ያለ የመንግስት አመራሮች ውስጥ በሙስና የተጨማለቀ በጦርነቱ በሚያገኘው ትርፍና የኢኮኖሚ ድጋፍ ጦርነቱን የኢኮኖሚው ምንጭ አድርጎ የሚኖር የመንግስት አመራሮችና በተለያየ የአማራ ክልል መዋቅር ውስጥም በፌዴራል መንግስት መዋቅር ውስጥም ያሉ ጉዳዩ የሚመለከታቸው አካላት ተጠያቂ ናቸው ይላል እነዚህ ሰዎች ከፌዴራል ጀምሮ እስከ አማራ ክልል በየወረዳው በየቀበሌው በየአካባቢው ያሉ የመንግስት መዋቅር ኃላፊዎችና አመራሮች ሰራተኞች ማለት ነው እነዚህ ሰዎች እስከ ዛሬ ድረስ በእነ ዮሐንስ በያለው ዘመን እነ ዮሐንስ በያለው ከመታሰራቸው በፊት እነ ክርስቲያን ታደለ መንግስት ውስጥ ቁጭ ብለው ከመንግስት ጋር አብረው የሚወስኑትን ውሳኔ ገና መንግስት መሬት ላይ ሳያወርድ እዚህ ፌደራል መጥተው የአማራ ክልል ባለስልጣናት ከፌደራል መንግስት ጋር ተነጋግረው አማራ ክልል ሂደው ገና ተግባራዊ ሳያደርጉ ከአዳራሽ ሳይወጡ ለነዛ አሸባሪዎች ይደርሳቸው ነበረ። የልዩ ኃይል ትጥቅ መፍታት መጀመሪያ የአማራ ክልል ልዩ ኃይል እንዲሰማ ተደርጎ አማራ ክልል ላይ ሆን ተብሎ ትጥቅ ለማስፈታት እንደተደረገ ተደርጎ አሁን ለደረስንበት ላለንበት ብጥብጥ የዳረጉን እንደዛ አይነት እንደነ ዮሐንስ ቦያለው እና እንደነ ክርስቲያን ታደለ አይነት መንግስት ውስጥ ያሉ ለጠላት መረጃ የሚያቀብሉ ሰራተኞች ወይም ሰዎች ናቸው። እነዚህን ሰዎች እንዳሉ ታውቋል፣ ይታወቃል። በተለያየ መንገድ ታጣቂዎችን እርምጃ እንዳይወሰድባቸው መረጃ በመደበቅ ወይንም ደግሞ የመንግስትን አሰራር በማስተጓጎል ለመከላከያ መንግስት ለመከላከያ አካላት አካባቢውን ለሚመሩት የመከላከያ በአካባቢው ላይ ላሉ የወታደሮችን ለሚያሰማሩ ጦሩን ለሚመሩት የመከላከያ አመራሮችና ኃላፊዎች መረጃ ባለማቅረብ ከዛ ሲቀጥል በተለያየ መንገድ ህዝቡ እንዲማረር በመንግስት ላይ በማድረግ እነዚህ ታጣቂዎች እድሜ እንዲያገኙ ህይወት እንዲያገኙ የሚያደርጉ ከዛም ሲያልፍ የመንግስትን መረጃ እያወጡ ለእነዚህ ታጣቂዎች የሚሰጡ በአማራ ክልልም በፌዴራልም ውስጥ ያሉ የዘር ልጓም ዘር ከልጓም የሳባቸው የኢትዮጵያ ፖለቲካ እንግዲህ በዘር የሚዘወር በዘር ፖለቲካ የሚዘወር አዙሪት ውስጥ የገባ እንደመሆኑ መጠን አማራ የአማራ ፖለቲካ የአማራ ታጣቂ የአማራ ነጻ አውጪ ሲባል እዛው መንግስት ውስጥ ሆነው ለነዚህ ሰዎች ወደ ብሔራቸው ጎጥ ውስጥ ገብተው ባንድ እጅ ከመንግስት ጋር ባንድ እጃቸው ከአሸባሪ ጋር የሚሰሩ መንግስት መዋቅር ውስጥ ያሉ ሰዎች እንዳሉ ይታወቃል። ምንድን ነው የሚሰራው? ምንድን ነው የሚደረገው? ነው የሆነ ወረዳ አመራር፣ የሆነ አካባቢ ያለ ኃላፊ፣ የሆነች ቀበሌ ሊቀመንበር እዛ አካባቢ ስለሚሆነው ነገር መረጃ ካልሰጠ ለሚመለከተው አካል ለበላይ አካል ለመከላከያ አካላት ፋኖ የሚባለው አሸባሪ ቡድን የሚያደርገውን እንቅስቃሴ እየተቆጣጠረ በትክክሉ በአግባቡ እርምጃ እንዲወሰድበት ካላደረገ በተለያየ ጊዜ እነዚህ አሸባሪዎች በተለያዩ ወረዳዎች ቀበሌዎች፣ እንዲቀሳቀሱ ሲንቀሳቀሱም እያየ ዝም የሚል ከሆነ ያንድ የሁለት ሶስት ወረዳ ኃላፊ እኮ በትክክል በሚታይ መልኩ እርምጃ ቢወሰድበት ሌላውን ማስተካከል ይቻላል። አለ ከመንግስት ጋር ሆኖ መዋቅር ውስጥ ሆኖ ከታጣቂዎች ጋር የሚሰራ ምናምን አለ እና ቃል ይታወቃል። መንግስት ያውቃል ይህ ምንድነው እየተወሰደ ያለው እርምጃ የሚለው ነው። አሁን አብንም እየጠየቀ ያለው አይ ቲንክ እሱ ነው መጨረሻ ላይ የሚያነሳው ነገር ስለሚወሰደው እርምጃ ነው። ነገር ግን እኔ አሁን አንድ የማይገባኝ ነገር እነዚህ የፋኖ ታጣቂዎች የሚባሉ ሰዎች የሆነች ወረዳ የሆነች ቀበሌ ገቡ ይባላል። ታጣቂ ተግተልትሎ አንድ ከተማ ውስጥ ሲገባ እዛች ወረዳ ውስጥ በእርግጠኝነት የመንግስት መዋቅር አለ፣ የጸጥታ ኃይል አለ፣ ሚኒሻ አለ፣ የአካባቢው ፖሊስ አለ። ቢያንስ መከላከያ እንኳን ባይ ነው። እነዚህ ሰዎች ትጥቅ አንግበው እየተኮሱ ተግተልትለው ተሰልፈው ሲገቡ የአካባቢው የጸጥታ ኃይል ምንድን ነው የሚሰራው? ይህ ግልጽ ማስረጃ እኮ ነው በአካ ከታጣቂዎቹ ጋር እየተመካከሩ ወይም እየተነጋገሩ ለራሳቸው ጥቅም እያጋበሱ የማህበረሰቡን ህይወት ስቃይ ውስጥ ለመክተት የሚሰሩ የወረዳ የዞን የምናምን ኃላፊዎች እንዳሉ እኮ ከዚህ በላይ ማስረጃ የለም። ምንድን ነው የምትሰራው? አሁን በቀደም መካነ ሰላም ገብተው ሰዎች ገለወጡ ተባለ። ሲገቡ መከላከያም አልነበርም ምንም አልነበረም። እነዚህ ታጣቂዎች ሲገቡ አካባቢው ጋር ደውለን ያገኘነውን መረጃ ነው የምነግራቸው። ነገር ግን በሰላሙ ጊዜ የአካባቢውን ሰላም የሚያስጠብቅ የማህበረሰቡን የጸጥታ ሁኔታ የሚያስከብር የፖሊስ ኃይል አለ፣ በወረዳው ደሞዝ የሚከፈለው ህዝብ የሚከፍለው ታክስ የሚተዳደር በህዝብ ታክስ ህዝብ በሚከፍለው ግብር ደሞዝ የሚከፈለው ፖሊስ አለ። እዛ አካባቢ ያለው የፖሊስ አመራር እነዚህ ታጣቂዎች ገብተው መስጊድ ድረስ ገብተው ምሽግ ገንብተው ንጹሃን አሊሞችን እና ኢማሞችን ገለው እስከሚወጡ ድረስ የአካባቢ ፖሊስ ምን ይሰራል? የወረዳው ኃላፊ ምን ይሰራል? የዞን እና የቀበሌ አመራሮች እንዴት ነው መናበብ የማይችሉት? ለመከላከያ በተገቢው ጊዜ በተገቢው ሰዓት መረጃ ማድረስ ያልተቻለበት ምክንያት፣ ከዚህ በላይ እነዚህ ሰዎች ከታጣቂ እየሰሩ መሆናቸውን ማረጋገጫ ሊኖር ይችላል። ወይም እንዴት ነው መንግስት ባለበት ሀገር አንድ ታጣቂ የሆነች ከተማ ገብቶ ሰላሳ ሰላሳ ደቂቃም አንድ ሰዓት የሚቆይ ተኩሶ ሰው ገሎ የሚወጣው እንዴት ነው? በየመዋቅሩ ያለው አሸባሪ ጋር የሚሰራው አካል በሚታይ መልኩ ለምን እርምጃ አይወሰድበትም? የአማራ ክልል መንግስት ከአንድም ሁለት ሶስት ጊዜ ወጡ ከመጣ ጊዜ ጀምሮ አሁን ስንተኛ የክልል አስተዳደር ነው ያለው? ወደ አራተኛ አምስተኛ የክልል አስተዳደር ቀይሯል። የክልል ፕሬዝዳንት አሁን በተወሰነ ደረጃ ያለው የክልሉ መስተዳደር ዋና ዋናዎቹ ኃላፊዎች የአካባቢውን ሰላም ለማስጠበቅ እየሰሩ ነው። ነገር ግን ኔትወርኩ የህዋሃት ኔትወርክ ስለሆነ ድሮም በአዲን ውስጥ ሆነው ከህዋሃት ጋር አብረው የሚሰሩ የህዋሃትን ፍርፋሪ ሲለቅሙ የኖሩ ሰዎች እዛ ውስጥ ስላሉ አሁን በአብን መግለጫ መሰረትም በክልሉ መዋቅር ውስጥ የተሰገሰጉ ከአሸባሪ ጋር የሚሰሩ ሰዎች አሉ ነው እየተባለ ያለው። የክልሉ መንግስት እነዚህን ሰዎች መቀጣጫ ሊሆን በሚችል መልኩ እርምጃ መውሰድ የለበትም ወይ ማለት እንፈልጋለን። እኛም አብን እንደጠየቀው ጥያቄ ነው የምንጠይቀው። ሲቀጥል መከላከያ ውስጥ ያሉ የወታደራዊ ስነምግባር የጎደላቸው የመከላከያ አባላት አሉ ብሏል። ልክ እንደዚሁ የመንግስትን ስራ የሚያስተጓጉሉ ከአሸባሪው ጋር አብረው የሚሰሩ መከላከያ የሚከፍለውን የህይወት መስዋዕትነት ራሱን ህይወቱን ሰውቶ ሀገሩንና ህዝቡን ለማስጠበቅ በየዱር ገደሉ በየጫካውና በየጥሻው ድንጋይ ተንተርሶ ቅጠልሶ የሚያድረውን የመከላከያ ሰራዊት አባል ስሙን የሚያጎድፉ መስዋዕትነቱን መናና ከንቱ አድርገው የሚያስቀሩ አለአግባብ የሆነ መስዋዕትነት የሚያስከፍሉ ለህዝብና ለሀገር ወታደር ሲሆኑ ወታደር ሆኖ ሲሾምና ሲመረቅ ለህዝብና ለሀገር የገባውን ቃል ኪዳን የረሳ የመከላከያ አባል አንድም ሁለትም ቢሆን ይኖራል። እነዚህ ሰዎች ግን መላውን መከላከያ ለሀገርና ለህዝብ ዋጋ የሚከፍለውን ደሙን የሚያፈሰውንና አጥንቱን የሚከሰክሰውን መከላከያ ሰራዊት አይወክሉም። ነገር ግን ያለ አንድ ምክንያት ይህ አሸባሪ ቡድን ትንፋሽ አግኝቶ እስከዛሬ ሊቆይ አልቻለም ነው። እኛ ጥያቄ የክልሉ መዋቅር ውስጥ የመንግስት መዋቅር ውስጥ ለክልሉ ከአሸባሪው ጋር የሚሰሩ የመንግስት አካላት ባይኖሩ መከላከያ ሰራዊት ውስጥ ይሄ አካል እርምጃ እንዳይወሰድበት የተለያየ መረጃ በማቀበል ወይም ደግሞ መሳሪያ ልውጥ በማድረግ አላቅም፣ እኔ በምን አይነት መንገድ እንደሆነ፣ ነገር ግን ህጋዊ የሆነውን የመንግስትና የመከላከያ ጀስቲፋይ የሆነውን ጦርነት በአጭር ጊዜ ውስጥ እንዳይቋጭ እያራዘሙ ያሉ ከአሸባሪው ጋር የሚሰሩ የመከላከያ ሰራዊት አባላት አሉ ወይ ብዬ ጠይቄያለሁ። ባለፈው መንግስት ውስጡን አጥርቷል ወይ? መከላከያ ሰራዊት ውስጡን ፈትሿል ወይ? እንዲህ አይነት ሰዎች የሉም ወይ? እንደውም በህወሓት ጊዜ የሬዲዮ ግንኙነት ያቋረጠውን የህወሓት ኃላፊ መከላከያ ውስጥ ሰሜን ውስጥ የነበረውን ሰው ምክንያት አድርጌ አንስቼ ነው። አሁንስ አማራ ክልል ላይ ሚሽን ተሰጥቷቸው የሚሄዱ የአማራ ክልል የጸጥታ ሁኔታን የሚያስከብሩ የመከላከያ ሰራዊት አባላት ውስጥ ከላይ ጀምሮ ባለው መዋቅር ውስጥ እንዲህ አይነት መረጃ እያሾለከ ለጠላት የሚሰጥ ለምሳሌ አሸባሪዎቹ በስልክ ሲያወሩ እንሰማለን። አንድ ቦታ ሆኖ አንዱ እንደዚህ አይነት እርምጃ ልንወስድ ነው ምናምን ሲለው አሁን ከዚህ ቦታ እንደዚህ አይነት ኃይል እያመጣ ነው መንግስት ሰራዊቱን ከዚህ ቦታ ወደዚህ እያንቀሳቀሰ ነው፣ እኔ መረጃ ደርሶኛል፣ ንገረኝ ይለዋል። ማን ነገራቸው? አሁን እኔ የምጠራጠረውን ጥርጣሬ መከላከያ ሳይጠራጥር ወይ ሳይገባው ቀርቶ ነው ነው ወይስ እንዲህ አይነት ነገሮችን ለማጥራት አይነው አስቸጋሪ እንደሚሆን ይገባኛል። የዘር ፖለቲካ የተጠናወተው ሀገር እንደመሆኑ መከላከያ ውስጥ ያሉ ሰዎች ሰው እንደመሆናቸው መጠን ቅድም እንዳልኩት በየመዋቅሩ ውስጥ ሁነው ዘር ከልጓም እንደሚስባቸው አይነት ሰዎች ሊኖሩ ይችላሉ። በመንግስት ውስጥ ሁነው በመከላከያ ሰራዊት ውስጥ ሁነው እንዲህ አይነት የዘር ፖለቲካ የሚጫወቱ ሰዎች ካሉ እርምጃ የሚያስፈልገው ዛሬ ነው። ሁለት አመት ተጠበቀ። ሁለት አመት ሙሉ እኔ በጣም የሚደንቀኝ ነገር አንድ የፋኖ አመራር በቁጥጥር ስር አሏል አንድ የፋኖ አመራር ተሰዋ ሲባል አልሰማንም። ጦርነቱ ይካሄዳል፣ ውጊያ አለ፣ መከላከያ ሰራዊት ዋጋ እየከፈለ ነው። ነገር ግን እነዚህ አሸባሪዎች ምናልባት ከዋናዎቹ ኃላፊዎች ስር ያሉት በየገደሉና በየጥሻው ግንባር ላይ የሚያሰልፏቸው ታጣቂዎች ተገደሉ፣ እንዲህ ዓይነት እርምጃ ተወሰደባቸው ሲባል ካልሆነ በስተቀር ከአሸባሪዎቹ አንድም ሰው እስከዛሬ ሲያዝ አላየንም የሚለውን ነገር መንግስት በደንብ አጽንኦት ሰጥቶ ቢያየው ነገሮችን ባጭሩ ለመቋጨት ይቻላል ብያምናለሁ አሁን ብዙ ተዋናዮች ያሉበት ፖለቲካ ነው የአማራ ፖለቲካ የፋኖ ብቻ አይደለም ብዙ ተዋናዮች ያሉበት ብዙ ፍላጎቶች ያሉበት ብዙ ፍላጎቶች እየተራመዱበት ያለ ክልል እንደመሆኑ መጠን ይህንን ክልል መጀመሪያ ውስጥን እንዲያጠራ የክልሉን መዋቅርና የፌዴራል መዋቅርን ከዛ በኋላ መከላከያ ሰራዊትን ጉዳዩን የሚመሩ ይሄን ሚሽን የሚመሩ የመከላከያ አመራሮችን ጀምሮ ጨምሮ እስከ ተራ ወታደሩ ድረስ እንዲህ አይነት ነገሮች መፈተሽ መቻል አለባቸው። እኔ ጦርነት ውስጥ ነው ቪዲዮ የሚቀርጹ የመከላከያ ሰራዊት አባላት ያሉ። አሁን በሰሜኑ ጦርነት ጊዜ ህወሓት ጋር በተደረገው ጦርነት ማንኛውም መከላከያ ሰራዊት አባል ቪዲዮ እንዳይቀርጽ ተብሎ ሲነገር ወይም ማስጠንቀቂያ ሲሰጥ ሰምቻለሁ፣ ከመንግስት በኩል። አሁን ወታደሮች ዩኒፎርም ለብሰው ውጊያ መሀል ሁነው ቪዲዮ ሲቀርጹ እናያለን። ይሄ ሎኬሽን ጥቆማ ነው። አንድም ትሬስ ይደረጋል ያ የሚቀረጸው ቪዲዮ አካባቢው ሎኬሽኑ ትሬስ ይደረጋል ለጠላት አካባቢው። እንደዚህ እያዞሩ የሚቀርጹ ሰዎች አሉ። እኔ ወታደር ልብስ ለብሰው ተመሳስለው ይሁን ራሳቸው የመከላከያ ሰራዊት አባላት ይሁን እርግጠኛ አይደለሁም። ነገር ግን ይሄ ጉዳይ ለጠላት መረጃ መስጠት ነው። ያለነው እዚህ አካባቢ ነው፣ እንዲህ አይነት ቦታ ነው ያለነው የሚለውን መረጃ ጠላት በቀላሉ ትሬስ ያደርገዋል እና አሜሪካና አውሮፓውያን ሲአይኤ የሚባለው እና ሌሎቹ የኢትዮጵያ ጠላቱ የሚባሉ ሰዎች ወያኔ ሊደግፉ የነበሩት በዛ ጊዜ እንዲህ አይነት ቪዲዮ እየቀረጹ የሚለቁ ሰዎችን ቪዲዮአቸውን ተቀብለው ትሬስ አድርገው መረጃ ለህወሓት ያቀብሉ ነበር፣ ሎኬሽኑን ትሬስ አድርገው እና መከላከያ። ይሄንንስ እንዴት ያየዋል? ጦርነት ላይ ውጊያ ላይ ሆኖ ቪዲዮ የሚቀርጽ ወታደር እና እኔ ለመከላከያ ሰራዊት እጅግ ከፍ ያለና የላቀ ክብር አለኝ። ለሀገሩ ለህዝቡ ዋጋ የሚከፍል መከላከያ ሰራዊትን ማንም መዝለፍ ማንም መናገር ማንም ቀና ብሎ ማየት እንደማይችል አምናለሁ። ይሄ እንደግለሰብ እንደ አንድ ዜጋ ግን መከላከያ ሰራዊት የሚከፍለውን ዋጋ የሚያበላሹ እና የሚያቆሽሹ ዜጎች ደግሞ ካሉ መጥራት አለበት። ይህን የሚያጠራበት ወንፊት መንግስት ያስፈልገዋል ባይ ነኝ። በዋናነት ግን መጨረሻ ላይ የማነሳው ነገር የአማራ ክልል ህዝብ ነው። የአማራ ክልል ህዝብ በአንድም በሌላም መንገድ ተታሎ ሊያጠፉ ነው የኦሮሞ ብልጽግና የምናምን ብልጽግና ከበውናል እንዲህ ሊሉን ነው የሚል ፕሮፓጋንዳ ያው የዘር ፖለቲካ አየሩን የተቆጣጠረበት ሁኔታ ስለሆነ የነበረው በየአካባቢው ሲንቀሳቀሱ ማህበረሰቡ ያያል። የዛው የማህበረሰቡ ልጆች ናቸው ልጆቼ ናቸው አሳልፌ አልሰጥም የአካባቢ ልጅ ነው እንደዚህ ነው እየተባለ ነው እስከ ዛሬ ድረስ ነፃ ሆነው እንዲኖሩ የተፈቀደላቸው። ይሄንን እኛም የተወለድንበት አካባቢ ነው አማራ ክልል ምንም ጥያቄ፣ ከአካባቢው የምንሰማቸው መረጃዎች አሉ አብዛኛው ማህበረሰብ እነዚህ በእነዚህ ሰዎች እየተማረረ ያለበት ሁኔታ ቢሆንም ያለው ነገር ግን ለእነዚህ ሰዎች ደግሞ እንደ ነፃ አውጪ የሚቆጥሯቸው ነገር ግን ያነገቡት አላማ ምን እንደሆነ ያልገባቸው ሰዎች አሉ። መላው የአማራ ህዝብ የተደገሰለትን ድግስ አውቆ ለአንዴና ለመጨረሻ ጊዜ እነዚህን ሰዎች አሳልፈው ለመስጠት ለራሱ ቃል ኪዳን መግባት አለበት ከመንግስት ጋር መተባበር ከአሸባሪ ጋር ከጠላት ጋር ተባብረው ከኢትዮጵያ ጠላቶች ጋር ተባብረው ሊያጠፉት የመጡትን እነዚህን አሸባሪ ቡድኖች ለመንግስት አሳልፎ መስጠት አለበት። ከዛም ሲያልፍ እያንዳንዱን የጠላት እንቅስቃሴ መረጃ ለመንግስት በማቀበል ለወረዳው ኃላፊዎች፣ ለጸጥታ አካላት፣ ለሚኒሻ እንደዚህ አይነት መረጃዎችን ለሚመለከታቸው የጸጥታ አባላት አካላት በማቅረብ በጊዜውና በወቅቱ መረጃ እንዲደርስ በማድረግ የነፃነት ጊዜውን እራሱ ህዝቡ የሚያፈጥንበትን ጊዜ ማሰብ መቻል አለበት። ህዝብ ባይደብቃቸው ሴረኞች፣ አብሯቸው የሚሰሩ የመንግስት መዋቅር ውስጥ ባይኖሩ ዛሬ እነዚህ ሰዎች ይህን ያክል እድሜ አግኝቶ አይኖሩም ነበር። ስለዚህ እያንዳንዳችን ሂሳችንን ማወጣት አለብን። መወጣት ያለብንን ነገር ስላልተወጣን፣ አሸባሪዎችን አሳልፈን ስላልሰጠን፣ መዋቅሮቻችን ውስጥ ላይ ያለውን ስላላጸዳን የሚለው መንግስትም ህዝብም ሂሱን ውጦ ነገሮችን ለማስተካከል አብሮ በጋራ መስራትና መቆም አለበት። ያ ካልሆነ የአማራ ክልል ህዝብ በየገጠሩ በየወረዳው ያለው ህዝብ ከመንግስት ጋር አብሮ ተባብሮ እነዚህን ጠላቶች ለማጥፋት የማይሰራ ከሆነ የራሱን የጨለማ ዘመን ያራዝማል እንጂ ምንም የሚመጣ ነገር የለም ይላል። ይሄው ሸኔ መታጥቆ እንኳን ንጹሐንን መግደል ከጀመረ ጀምሮ አምስት ዓመት ስድስት ዓመት የኦሮሞን ህዝብ ነው ያሰቃየው። በኦሮሚያ ክልል የሚኖሩ ሌሎች የሌላ ክልል ተወላጆች እንዲሆኑ እዛው ኦሮሞያ ክልል ውስጥ ያሉ ሰዎች ነው ሲያሰቃይ ይኖሩ። ወደ ፊንፊኔ ያልመጣ አዲስ አበባ አልደረሰ የትም አልመጣ ፋኖም ራሳቹን ራሱን የአማራን ህዝብ እያሸበረ ይኖራል ህዝቡ ተባባሪ እስካልሆነ ድረስ። ይህንን ነው በመጨረሻ ማለት የምፈልገው። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲ ሚዲያ ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት